መጽሐፈ ነህምያ ምዕራፍ 10 ያተሙትም እነዚህ ናቸው፤ የሐካልያ ልጅ ሀቴርሳታ ነህምያ፣ ሴዴቅያስ፣ ሰራያ፣ አዛሪያስ፣ ኤርሚያስ፣ ፋስኮር፣ አማሪያ፣ መልክያ፣ ሐጡስ፣ ሰበንያ፣ መሉክ፣ ካሪም፣ ሜሪሞት፣ አብድዩ፣ ዳንኤል፣ ጌንቶን፣ ባሮክ፣ ሜሱላም፣ አብያ፣ ሚያሚን፣ ማዕዝያ፣ ቤልጋይ፣ ሸማያ። እነዚህ ካህናት ነበሩ። ሌዋውያኑም የአዛንያ ልጅ እያሱ ከኢንሃዳር ልጆች ቢንዌ፣ ቀድሜኤል፣ ወንድሞቻቸውም ሰባንያ፣ ሆዲያ፣ ቆሊጣስ፣ ፌልያ፣ ሃናን፣ ሚካ፣ ረአብ፣ ሐሽቢያ፣ ዘኩር፣ ሰራብያ፣ ሰበንያ፣ ሆዲያ፣ ባኒ፣ ብኒኑ። የህዝቡ አለቆች ፋሮስ፣ ፈሃት ሞኣብ፣ ኤላም፣ ዛቱ፣ ባኒ፣ ቡኒ፣ አዝጋድ፣ ቤባይ፣ አዶንያስ፣ በጉዋይ፣ አዲን፣ አጤር እዝቅያስ፣ አዙር፣ ሆዲያ፣ ሃሱም፣ ቤሳይ፣ ሃሪፍ፣ አናቶት፣ ኖባይ፣ መግቢያስ፣ ሜሱላም፣ ኤዚር፣ ሜሴዜቤል፣ ሳዶቅ፣ ያዱአ፣ ፈላጥያ፣ ሃናን፣ አናያ፣ ሆሴ፣ ሃናንያ፣ አሱብ፣ አሉኤስ፣ ፈለሃ፣ ሶቤቅ፣ ሬሁም፣ ሃሰብና፣ መእሴያ፣ አኪያ፣ ሃናን፣ አናን፣ መሉክ፣ ካሪም፣ በአና የቀሩትም ሕዝብ ካህናቱም ሌዋውያኑም በረኞቹም መዘምራንም ናታኒምም ከምድርም አሕዛብ ወደ እግዚአብሔር ሕግ ራሳቸውን የለዩ ሁሉ ሚስቶቻቸውም ወንዶችና ሴቶች ልጆቻቸውም የሚያውቁትና የሚያስተውሉትም ሁሉ ወደ ወንድሞቻቸውም ወደ ታላላቆቻቸው ተጠጉ፣ በእግዚአብሔርም ባሪያ በሙሴ እጅ በተሰጠው በእግዚአብሔር ሕግ ይሄዱ ዘንድ የጌታችንንም የእግዚአብሔርን ትእዛዝ ሁሉ ፍርዱንም ሥርዓቱንም ይጠብቁና ያደርጉ ዘንድ እርግማንና መሐላውን አደረጉ። ሴቶች ልጆቻችንንም ለምድር አሕዛብ አንሰጥም፣ ሴቶች ልጆቻቸውንም ለልጆቻችን አንወስድም። የምድርን አሕዛብ ሸቀጥና ልዩ ልዩ እህል ሊገበዩ በሰንበት ቀን ቢያመጡ በሰንበት ወይም በተቀደሰው ቀን ከእነርሱ አንገዛም፣ የሰባተኛውንም ዓመት ፍሬና ዳን ማስከፈል እንተዋለን ብለው አሉ። ስለ አምላካችንም ቤት አገልግሎት ስለ ገጸህ ብስትም ዘወትርም በሰንበትና በመባቻ ስለማቅረብ ስለ እህሉ ቁርባንና ስለሚቃጠል መሥዋዕት ስለ በዓላትም ስለ ተቀደሱትም ነገሮች ለእስራኤልም ስለሚያስተሰረየው ስለ ኃጢአት መሥዋዕት ስለ አምላካችንም ቤት ሥራ ሁሉ በየዓመቱ የሰቅል ሲሶ እናመጣ ዘንድ ትእዛዝ በራሳችን ላይ ያደረግን እኛም ካህናቱና ሌዋውያኑ ሕዝቡም እንደ አባቶቻችን ቤቶች በተወሰነ ጊዜ በየዓመቱ ወደ አምላካችን ቤት አምጥተን በሕጉ እንደ ተጻፈ በአምላካችን በእግዚአብሔር መሰውያ ላይ ይቃጠል ዘንድ ስለ እንጨት ቁርባን ዕጣ ተጣጣልን። በየዓመቱም የመሬታችንን በኩራት የሁሉ ዓይነት ዛፍ የፍሬ ሁሉ በኩራት ሁሉ ወደ እግዚአብሔር ቤት እናመጣ ዘንድ በሕጉም እንደተጻፈ የልጆቻችንንና የእንስሶቻችንን በኩራት የበሬዎቻችንንና የበጎቻችንን በኩራት በአምላካችን ቤት ወደሚያገለግሉት ካህናት ወደ አምላካችን ቤት እናመጣ ዘንድ የእህላችንንም በኩራት የእጅ ማንሳታችንን ቁርባን የዛፍ ሁሉ ፍሬ ወይኑንና ዘይቱንም ወደ ካህናቱ ወደ አምላካችን ቤት ጓዳዎች እናመጣ ዘንድ ሌዋውያኑም ከከተሞቻችን እርሻ ሁሉ አስራት ይቀበላሉና የመሬታችንን አስራት ወደ ሌዋውያን እናመጣ ዘንድ ማለን። ሌዋውያኑም አስራቱን በተቀበሉ ጊዜ የአሮን ልጅ ካህኑ ከሌዋውያን ጋር ይሆን። ሌዋውያኑም የአስራቱን አስራት ወደ አምላካችን ቤት ወደ ጓዳዎች ወደ ዕቃ ቤት ያምጡት። የእስራኤል ልጆችና የሌዊ ልጆችም የእህሉንና የወይኑን የዘይቱንም የማንሳትን ቁርባን የመቅደሱ ዕቃዎች እና የሚያገለግሉት ካህናት በረኞቹና መዘምራን ወዳሉባቸው ጓዳዎች ያግቡት። እንዲሁም የአምላካችንን ቤት ከቶ አንተውም። መጽሐፈ ነህምያ ምዕራፍ 11 የሕዝቡም አለቆች በኢየሩሳሌም ተቀመጡ። ከቀሩትም ሕዝብ ከአስሩ ክፍል አንዱ በቅድስቲቱ ከተማ በኢየሩሳሌም፣ ዘጠኙም በሌሎች ከተሞች ይቀመጡ ዘንድ እጣተጣጣሉ ሕዝቡም በፈቃዳቸው በኢየሩሳሌም ለመቀመጥ የወደዱትን ሰዎች ሁሉ ባረኩ። በኢየሩሳሌምም የተቀመጡት የአገሩ አለቆች እነዚህ ናቸው። እስራኤል ግን ካህናቱም፣ ሌዋውያኑም፣ ናታኒምም የሰለሞንም ባሪያዎች ልጆች እያንዳንዳቸው በየርስታቸውና በየከተማቸው በይሁዳ ከተሞች ተቀመጡ። ከይሁዳና ከብንያምም ልጆች እነዚህ በኢየሩሳሌም ተቀመጡ። ከይሁዳ ልጆች ከፋሬስ ልጆች የመላሌ ልጅ የሰፋጥያስ ልጅ የአማርያ ልጅ የዘካርያስ ልጅ የኦዝያ ልጅ አታያ የሴሎናዊም ልጅ የዘካርያስ ልጅ የዮያሪብ ልጅ የአድያ ልጅ የአዛያ ልጅ የኮልሄዞ ልጅ የባሮክ ልጅ መእሴያ በኢየሩሳሌም የተቀመጡት የፋሬስ ልጆች ሁሉ 468 ጽኗዋን ነበሩ። የብንያምም ልጆች እነዚህ ናቸው። የየሻያ ልጅ የኢቴኤል ልጅ የመእሴያ ልጅ የቆሊያ ልጅ የፈደያ ልጅ የዮኦድ ልጅ የሜሱላም ልጅ ሰሉ ከእርሱም በኋላ ጌቤና ሳላይ 928። አለቃቸውም የዝክሪ ልጅ ዩኤል ነበረ። የአስኖአም ልጅ ይሁዳ በከተማው ላይ ሁለተኛ ነበረ። ከካህናቱ የዮሬብ ልጅ ዮዳኤ ያኪን፣ የእግዚአብሔርም ቤት አለቃ የአኪጦብ ልጅ የመራዮት ልጅ የሳዶቅ ልጅ የሜሱላም ልጅ የኬልቅያስ ልጅ ሰራያ፣ የቤቱንም ሥራ የሠሩ ወንድሞቻቸው 822። የመልክያ ልጅ የፋስኮር ልጅ የዘካርያስ ልጅ የአማሲ ልጅ የፈላለያ ልጅ የይሮሃም ልጅ አዳያ ወንድሞቹም የአባቶቹ ቤቶች አለቆች 242። የኢሜር ልጅ የሚሼሎሜት ልጅ የአሕዛይ ልጅ የኢዝራኤል ልጅ አማስያ ወንድሞቻቸው 128 ጽኗን ኃያላን አለቃቸውም የአክዶሊም ልጅ ዘብድኤል ነበረ። ከሌዋውያንም የቡኒ ልጅ የአሳቢያ ልጅ የአዝሪቃም ልጅ የአሱብ ልጅ ሻማያ። ከእግዚአብሔርም ቤት በሜዳ በነበረው ሥራ ላይ የነበሩ የሌዋውያን አለቆች ሳባታይና ዮዛባት በጸሎትም ጊዜ ምስጋናን የሚቀነቅኑ አለቃው የአሳፍ ልጅ የዘብዲ ልጅ የሚካ ልጅ መታንያ በወንድሞቹ መካከል ሁለተኛ የነበረ በቅበቃር የኢዶታምም ልጅ የጋላን ልጅ የሳሙስ ልጅ አብድያ በቅድስቲቱ ከተማ የነበሩ ሌዋውያን ሁሉ 284 ነበሩ። በሮቹንም የሚጠብቁ በረኞቹ አቁብና ጤልሞን ወንድሞቻቸውም 172 ነበሩ። ከእስራኤልም የቀሩት ከካህናትና ከሌዋውያንም እያንዳንዳቸው በየርስታቸው በይሁዳ ከተሞች ሁሉ ውስጥ ነበሩ። ናታኒምም በኦፌል ተቀምጠው ነበር። ሲሃና ግሽጳ በናታኒም ላይ ነበሩ። በእግዚአብሔርም ቤት ሥራ ላይ ከነበሩ መዘምራን ከአሳፍ ልጆች ወገን የሚካ ልጅ የመታንያ ልጅ የሐሸብያ ልጅ የባኒ ልጅ ኦዚ በኢየሩሳሌም የሌዋውያን አለቃ ነበረ። ስለ እነርሱም የንጉሥ ትእዛዝ ነበረ። የመዘምራኑም ሥርዓት ለየዕለቱ የተሠራ ነበረ። ከይሁዳም ልጅ ከዛራ ወገን የሜሴዜቤል ልጅ ፈታያ ስለ ሕዝቡ ነገር ሁሉ በንጉሡ አጠገብ ነበረ። ስለ መንደሮቹና ስለ እርሻቻቸው ከይሁዳ ልጆች አያሌዎች በቂርያት አርባቅና በመንደሮቿ በዲቦንና በመንደሮቿም በይቀብጽኤልና በመንደሮቿም በኢያሱ በሞላዳ በቤት ጳሌጥ በሐጨሩአል በቤርሳቤህና በመንደሮቿ በፂቅላቅ በምኮናና በመንደሮቿ በአይን ሪሞንአ በጾርአ በየርሙት በዛኖአ በአዶላም በመንደሮቻቸውም በለኪሶና በርሻዎቿ በአዜቃና በመንደሮቿ ተቀመጡ። እንዲሁ ከቤርሳቤ ጀምሮ እስከ ሄኖም ሸለቆ ድረስ ሰፈሩ። የብንያምም ልጆች ከጌባ ጀምሮ በማክማስ በጋያ በቤቴልና በመንደሮቿ በአናቶት በኖብ በሃናንያ በሐጾር በራማ በጊቴም በሃዲድ በስቦይም በንበላት በሎድ በኦኖ በጌሃራሺም ተቀመጡ። በይሁዳም ከነበሩ ሌዋውያን አያሌ ክፍሎች ወደ ብንያም ሆኑ። መጽሐፈ ነህምያ ምዕራፍ 12 ከሰላትያል ልጅ ከዘሩባቤልና ከኢያሱ ጋር የወጡት ካህናትና ሌዋውያን እነዚህ ነበሩ። ሰራያ፣ ኤርምያስ፣ ዕዝራ፣ አማርያ፣ መሉክ ሃጡስ ሴኬንያ ሬሁም ሜሪሞት አዶ፣ ጌንቶን አብያ ሚያሚን ማዕድያ ቢልጋ ሸማያ ዩያሪብ ዮዳኤ ሰሉ አሞቅ ኬልቅያስ ዮዳኤ እነዚህ በእያሱ ዘመን የካህናቱና የወንድሞቻቸው አለቆች ነበሩ። ሌዋውያኑም እያሱ ቢንዊ ቀድሜኤል ሰራቢያ ይሁዳ ከወንድሞቹም ጋር በመዘምራ ላይ የነበረ መታንያ ወንድሞቻቸውም በቅቡቅያና ኡኒ በየሰሞናቸው በአንጻራቸው ነበሩ። ኢያሱም ዮአቂምን ወለደ፣ ዮአቂምም ኤልያሴብን ወለደ፣ ኤልያሴብም ዮአዳን ወለደ፣ ዮአዳም ዮናታንን ወለደ፣ ዮናታንም ያዱአን ወለደ። በዮአቂምም ዘመን የአባቶች ቤቶች አለቆች እነዚህ ካህናቱ ነበሩ፤ ከሰራያ ምራያ፣ ከኤርምያስ ሃናንያ፣ ከእዝራ ሜሱላም፣ ከአማርያ ይሆሃናን፣ ከመሉኪ ዮናታን ከሰበንያ ዮሴፍ፣ ከካሪም አድና፣ ከመራዮት ሄልቃይ፣ ከአዶ ዘካርያስ፣ ከጌንቶን ሜሱላም፣ ከአብያ ዝክሪ፣ ከሚያሚን ሞዓድያ፣ ፈልጣይ፣ ከቢልጋ ሳሙስ፣ ከሸማያ ዮናታን፣ ከዮያሪብ መትናይ፣ ከዮዳኤ ኦዚ፣ ከሳላይ ቃላይ፣ ከአሞቅ ኤቤር፣ ከቄልቅያስ ሃሸብያ፣ ከዮዳኤ ናትናኤል። ከሌዋውያኑም በኤልያሴብና በዮአዳ በዮሐናንና በያዱዋ ዘመን የአባቶች ቤቶች አለቆች ተጻፉ። ካህናቱም በፋርሳዊው በዳሪዎስ መንግሥት ዘመን ተጻፉ። የሌዊ ልጆች የአባቶች ቤቶች አለቆች እስከ ኤልያሴብ ልጅ እስከ ዮሐናን ዘመን ድረስ በታሪክ መጽሐፍ ተጻፉ። የሌዋውያኑም አለቆች ሐሸቢያ፣ ሰራቢያ፣ የቀድሜ ልም ልጅ እያሱ እንደ እግዚአብሔር ሰው እንደ ዳዊት ትእዛዝ በየሰሞናቸው በወንድሞቻቸው ፊት ለፊት ያከብሩና ያመሰግኑ ነበር። መታንያ በቅቡቅያ አብድዩ፣ ሜሱላም፣ ጤልሞን፣ አቁብ በበሮች አጠገብ የሚገኙትን ዕቃ ቤቶች ለመጠበቅ በረኞች ነበሩ። እነዚህ በኢዮሴዴቅ ልጅ በኢያሱ ልጅ በዮአቂም በአለቃውም በነህምያ በጸሐፊውም በካህኑ በእዝራ ዘመን ነበሩ። የኢየሩሳሌምንም ቅጥር በቀደሱ ጊዜ ቅዳሴውን በደስታና በምስጋና በመዝሙርም በጸናጽልም በበገናም በመሰንቆም ለማድረግ ወደ ኢየሩሳሌም ያመጧቸው ዘንድ ሌዋውያኑን በየስፍራቸው ሁሉ ፈለጉ። መዘምራኑም በኢየሩሳሌም ዙሪያ መንደሮች ሠርተው ነበርና የመዘምራኑ ልጆች ከኢየሩሳሌም ዙሪያና ከነጦፋውያን መንደሮች፣ ከቤት ጌልጌላም፣ ከጌባና ከአዝሞት እርሻዎች ተሰበሰቡ። ካህናቱና ሌዋውያኑም ራሳቸውን አነጹ፤ ሕዝቡንም፣ በሮቹንም፣ ቅጥሩንም አነጹ። የይሁዳንም አለቆች ወደ ቅጥሩ ላይ አወጣኋቸው፣ አመስጋኞቹንም በሁለት ታላላቅ ተርታ ቆምኋቸው። አንዱም ወደ ቀኝ በቅጥሩ ላይ ወደ ጉዱፍ መጣያው በር ሄደ። ከእነርሱም በኋላ ሆሻያ፣ የይሁዳም አለቆች እኩሌታ፣ አዛርያስ፣ እዝራ፣ ሜሱላም፣ ይሁዳ፣ ብንያም፣ ሸማያ፣ ኤርምያስ፣ መለከትም ይዘው ከካህናቱ ልጆች አያሌዎች፣ የአሳፍም ልጅ የበኩር ልጅ የሚካያ ልጅ የመታንያ ልጅ የሸማያ ልጅ የዮናታን ልጅ ዘካርያስ፣ ወንድሞቹም ሸማያ፣ ኢዝርኤል፣ ሚላላይ፣ ጊላላይ፣ መአይ ናትናኤል፣ ይሁዳ፣ አናኒ የእግዚአብሔርን ሰው የዳዊትን የዜማውን ዕቃ ይዘው ሄዱ። ጸሐፊውም ምዝራ በፊታቸው ነበረ። በምንጭም በር አቅንተው ሄዱ። በዳዊትም ከተማ ደረጃ፣ በቅጥሩም መውጫ፣ ከዳዊትም ቤት በላይ እስከ ውኃው በር ድረስ በምሥራቅ በኩል ሄዱ። ሁለተኛውም የአመስጋኞቹ ተርታ ወደ ግራ ሄደ። እኔና የሕዝቡም እኩሌታ በስተዋላቸው ነበርን። በቅጥሩም ላይ በእቶኑ ግንብ በላይ እስከ ሰፊው ቅጥር ድረስ ከኤፍሬምን በር በላይ በአሮጌው በርና በዓሳ በር በሐናንኤልም ግንብ በሐሜያ ግንብ እስከ በጎች በር ድረስ ሄዱ። በዘበኞችን በር አጠገብ ቆሙ። እንዲሁ ሁለቱ የአመስጋኞች ተርታዎች በእግዚአብሔር ቤት ቆሙ። ከእነርሱም ጋር ነና ያለቆች እኩሌታ፣ ካህናቱም ኤልያቄም፣ መእሴያ፣ ሚንያሚን፣ ሚካያ፣ ኤልዮኤናይ፣ ዘካርያስ፣ ሐናንያ መለከት ይዘው መእሴያ፣ ሸማያ፣ አላዛር፣ ኦዚ ዮሐናን መልክያ ኤላም ኤጽር ቆምን። መዘምራኑም በታላቅ ድምፅ ዘመሩ፣ አለቃቸውም ይዝረሕያ ነበረ። እግዚአብሔርም በታላቅ ደስታ ደስ አሰኝቷቸዋልና በዚያ ቀን ትልቅ መሥዋዕት አቀረቡ፣ ደስም አላቸው። ሴቶቹና ልጆቹም ደግሞ ደስ አላቸው። የኢየሩሳሌምም ደስታ ከሩቅ ተሰማ። ይሁዳም በአገልጋዮቹ ካህናትና ሌዋውያን ደስ ስላላቸው የካህናቱንና የሌዋውያኑን ዕድል ፈንታ እንደ ሕጉ ከተሞች፣ እርሻዎች ያከማችሁ ዘንድ ለእጅ ማንሳት ቁርባንና ለበኩራት፣ ለአስራትም በየቃ ቤቶቹ ላይ በዚያ ቀን ሰዎች ተሾሙ። እነርሱም መዘምራኑና በረኞቹም የአምላካቸውን ሥርዓት የመንጻታቸውንም ሥርዓት እንደ ዳዊትና እንደ ልጁ እንደ ሰሎሞን ትእዛዝ ጠበቁ። አስቀድሞም በዳዊትና በአሳፍ ዘመን እግዚአብሔርም በዜማ ለማመስገንና ለማክበር የመዘምራን አለቆች ነበሩ። እስራኤልም ሁሉ በዘሩባቤልና በነህምያ ዘመን ለመዘምራኑና ለበረኞቹ ዕድል ፈንታቸውን በየዕለቱ ይሰጡ ነበር። የተቀደሰውንም ነገር ለሌዋውያን ሰጡ። ሌዋውያኑም ከተቀደሰው ነገር ለአሮን ልጆች ሰጡ። መጽሐፈ ነህምያ ምዕራፍ 13። በዚያም ቀን የሙሴን መጽሐፍ በሕዝቡ ጆሮ አነበቡ። አሞናውያንና ሞዓባውያንም ወደ እግዚአብሔር ጉባኤ ለዘላለም እንዳይገቡ የሚል በዚያ ተገኘ። የእስራኤልን ልጆች በእንጀራና በውኃ ስላልተቀበሏቸውና ይረግማቸው ዘንድ በለዓምን ስለገዙባቸው ነው። ነገር ግን አምላካችን እርግማኑን ወደ በረከት መለሰው። ሕጉንም በሰሙ ጊዜ ድብልቁን ሕዝብ ሁሉ ከእስራኤል ለዩ። ከዚህም አስቀድሞ በአምላካችን ቤት ጓዳዎች ላይ ተሾሞ የነበረው ካህኑ ኤልያሴብ ከጦቢያ ጋር ተወዳጅቶ ለሌዋውያን፣ ለመዘምራን፣ ለበረኞቹ እንደ ሕጉ የተሰጣቸውን የእህሉን ቁርባንና ዕጣኑን ዕቃዎቹንም የእህሉንና የወይኑን የዘይቱንም ማስራት ለካህናቱም የሆነውን የማንሳት ቁርባን አስቀድሞ ያስቀመጡበትን ታላቁን ጓዳ አዘጋጅቶለት ነበር። እኔ ግን በባቢሎን ንጉሥ ባርጤክስስ በሰላሳ ሁለተኛው ዓመት ወደ ንጉሡ ሄጄ ነበርና በዚህ ጊዜ በኢየሩሳሌም አልነበርሁም። ከጥቂት ዘመንም በኋላ የንጉሡን ፈቃድ ለመንሁ፣ ወደ ኢየሩሳሌምም መጣው። ኤልያሴብም በእግዚአብሔር ቤት አደባባይ ለጦቢያ ጓዳውን በማዘጋጀት ያደረገውን ክፉ ነገር አስተዋልሁ እጅግም አስከፋኝ። የጦቢያንም የቤቱን ዕቃ ሁሉ ከጓዳ ወደ ውጭ ጣልሁ። ጓዳዎቹንም እንዲያነጹ አዘዝሁ። የእግዚአብሔርን ቤት ዕቃዎች፣ የእህሉንም ቁርባን፣ ዕጣኑንም መልሼ በዚያ ያገባሁ። ለሌዋውያንም ዕድል ፈንታቸው እንዳልተሰጠ የሚያገለግሉትም ሌዋውያንና መዘምራን እያንዳንዱ ወደ እርሻው እንደሄዱ ተመለከትሁ እኔም የእግዚአብሔር ቤት ስለምን ተተወ ብዬ ከአለቆቹ ጋር ተከራከሩ ሰበሰብኋቸውም፣ በየስፍራቸውም አቆምኋቸው። ይሁዳም ሁሉ የእህሉንና የወይኑን የዘይቱንም አሥራት ወደ ዕቃ ቤቶች አመጡ። በዕቃ ቤቶችም ላይ ካህኑን ሰለምያን፣ ጸሐፊውንም ሳዶቅን፣ ከሌዋውያኑም ፈዳያን ሾምሁ። ከእነርሱም ጋር የመታንያ ልጅ የዘኩር ልጅ ሃናን ነበረ። እነርሱም የታመኑ ሆነው ተገኙ፤ ሥራቸውም ለወንድሞቻቸው ማከፋፈል ነበር። አምላኬ ሆይ ስለዚህ አስበኝ፣ ለአምላኬም ቤት ያደረግኩትን ወረታይን አታጥፋ። በዚያም ወራት በይሁዳ በሰንበት ቀን የወይን መጥመቂያን የሚረግጡትን ነዶም የሚከመሩትን የወይኑን ጠጅና የወይኑን ዘለላ በለሱንም፣ ልዩ ልዩም አይነት ሸክም በአህዮች ላይ የሚጭኑትን በሰንበትም ቀን ወደ ኢየሩሳሌም የሚያስገቡትን አየሁ። ገበያ ባደረጉበትም ቀን አስመሰከርሁባቸው። ደግሞም በእርሷ የተቀመጡ የጢሮስ ሰዎች ነበሩ እነርሱም ዓሣዎችን ልዩ ልዩም አይነት ሸቀጥ አምጥተው በሰንበት ቀን በኢየሩሳሌም ለይሁዳ ልጆች ይሸጡ ነበር። ከይሁዳም ታላላቆች ጋር ተከራከርሁና ይህ የምታደርጉት ክፉ ነገር ምንድን ነው? የሰንበትንስ ቀን ታረክሳላችሁን? አባቶቻችሁ እንደዚህ አድርገው አልነበረምን? አምላካችንስ ይህን ክፉ ነገር ሁሉ በእኛና በዚህ ከተማ ላይ አምጥቶ አልነበረምን? እናንተም ሰንበትን በማርከሳችሁ በእስራኤል ላይ ማዕትን ትጨምራላችሁ፤ አልኋቸው። ከዚህ በኋላ ከሰንበት በፊት በኢየሩሳሌም በሮች ድንግዝግዝታ በሆነ ጊዜ በሮቿ እንዲዘጉ ሰንበትም እስኪያልፍ ድረስ እንዳይከፈቱ አዘሱ። በሰንበትም ቀን ሸክም እንዳይገባ ከብላቴኖቼ በአያሌዎቹ በሮቿን አስጠበቁ። ሁሉም አንድ ወይም ሁለት ጊዜ በኢየሩሳሌም ውጭ አድረው ገበያ አድርገው ነበር። እኔም አስመሰከርሁባቸውና በቅጥሩ ውጭ ለምን ታድራላችሁ? እንደገና ብታደርጉት እጆቼን አነሳባችኋለሁ፣ አልኋቸው። ከዚያም ወዲያ በሰንበት ቀን እንደገና አልመጡም። ሌዋውያኑንም ራሳቸውን እንዲያነጹ መጥተውም በሮቹን እንዲጠብቁ የሰንበትንም ቀን እንዲቀድሱ ነገርኋቸው። አምላኬ ሆይ ስለዚህ ደግሞ አስበኝ፣ እንደ ምሕረትህም ብዛት ራራልኝ። ደግሞም በዚያ ወራት የአዛጦንና የአሞንን የሞዓብንም ሴቶች ያገቡትን አይሁዳየው ከልጆቻቸውም እኩሌቶቹ በአዛጦን ቋንቋ ይናገሩ ነበር፣ በአይሁድም ቋንቋ መናገር አያውቁም ነበር። ከነርሱም ጋር ተከራከሩ፣ ረገምኋቸውም። ከነርሱም አያሌዎቹን መጥተው ጠጉራቸውንም ነጨው፤ እንዲህም ብዬ በእግዚአብሔር አማልኋቸው፤ ሴቶች ልጆቻችሁን ለወንዶች ልጆቻቸው አትስጡ፣ ሴቶች ልጆቻቸውንም ለእናንተና ለልጆቻችሁ አትውሰዱ። የእስራኤል ንጉሥ ሰለሞን በዚህ ነገር ኀጢአት አድርጎ የለምን? በብዙ አሕዛብ መካከል እንደ እርሱ ያለ ንጉሥ አልነበረም፤ በአምላኩም ዘንድ የተወደደ ነበረ፤ እግዚአብሔርም በእስራኤል ሁሉ ላይ አንግሶት ነበር። እርሱንም እንኳ እንግዶች ሴቶች አሳቱት። በውኑ ይህን ሁሉ ታላቅ ክፋትን ሠራ እንግዶችንም ሴቶች በማግባት አምላካችንን በድል ዘንድ እናንተን እንስማ። ከዋነኛውም ካህን ከኤልያሴብ ልጅ ከኢዋዳ ልጆች አንዱ ለሆሮናዊው ለሰንባላ ጣማች ነበረ፤ ከእኔም ዘንድ አባረርሁት። አምላኬ ሆይ ክህነትን የክህነትንና የሌዋውያንንም ቃል ኪዳን ስላፈረሱ አስባቸው። ከእንግዳ ነገርም ሁሉ አነጻኋቸው። ለካህናቱና ለሌዋውያኑም እያንዳንዳቸው በየሰሞናቸው በየጊዜውም ለእንጨት ቁርባን ለበኩራቱም ሥርዓት አደረግሁ። አምላኬ ሆይ በመልካም አስበኝ።